እናቴ ታማ እየተሰቃየች እኮ ሰርጌ ልታበሉኝ ነበር። እኔ እሱም ማየቴ ህልሜ እንደሆን ታውቃለህ? ኪራ በቃ ተረጋጋና ወደ ውስጥ ግባ። እቴት ናት ታስጨንቃት። ፅናት ዝም በይ፣ እሺ፣ ተረጋጋ። ሁላችሁም ማስመሰሎች ናቸው። ለእኔ ትንሽ ብታስቡና ብታዝኑ ሊኖረው እንደዚህ አይነት የአምሮቁ ስላሰጡኝም ነበር ወይ ወይ ወይ ወይ ወይ ወይ

እሱ ይመለሳል። መቼም ድጋሚ እምነቱን እንደማላገኝ እርግጠኛ ነኝ። አላውቅም ግን ከመቼውም ጊዜ በላይ ራሱን ጠልቶታል። እናቴ ገድ አስተካከለልኝ ብዬ ሳልጨርስ እንደገና ሌላ ሀዘን። ኪራ እንዴት እንደሚወንገንጃ ይኸው ከቀብር መልስ ጀምሮ ሊያወራኝ ፈቃደኛ አይደለም። እሱ ምን ያርግ ብለ ነው። ሁሉ ጊዜ እኛ እንደታመምት እያወቅን ነው እውነት እንደደበቅክ ነው። አሁን እንደዚህ መሆኑ ምን ነው የሚገርም? ቆይ ምን አድርገህ ነው የምትለው? ለምንድን ነው የማትበው? ከዛ ውስጥ ሰላሜ ነስታችው አስወጣችሁ እሻዋን። የት ልሂድ? የትም ግን በቃ በእናትህ ኪራራ፣ ስናት እባክህ ትንሽ ብላ ሁለቴም ቢሆን ቁርስ እዚህ እኔ እበላለሁ። እሺ፣ ከፈለከኝ ውጪ ነኝ በር እላለሁ። ምክንያት መሆናችን እኮ እንደዚህ በመሆኑ ሁላችን ሰላም ሰላም፣ እንዴት ናችሁ? በደስታ ስንጠብቀው የነበረው የኪራና የጽና ሰርግ ወደ ሀዘን ተቀይሯል ማለት ነው። ትናንትና እንግዲህ ደስ በሚል ሁኔታ ቤሎና እንዲሁም ደግሞ ሱፍ እንዲሁም ለሚዜዎች ለነምሩና ለነናሆሜ የሚዜ ልብስ ስንለካ ምንም ሁሉ ነገር ተዘጋጅቶ ጨርሰው እንዲሁም ደግሞ የኪራ አባት ነገሮችን በሙሉ አስተካክሎ ቤቱንም አሳድሶ በነበረበት ሰዓት ሰርጉ በሚሆን እንግዲህ ሁለት ቀን ሲቀረው ያው የኪራ እናት አርፋለች ማለት ነው። ሰላም ጤና ይስጥልኝ ውድ እና የተከበራችሁ የቻናሌ ተከታታዮቼ እንዴት ናችሁ? ደህና ናችሁን? ያለው ፈጣሪ ይመስገን ደህና ነኝ። እናንተን በያላችሁበት ሰላማችሁ ይብዛልኝ በማለት ወዳለው ማለት ነው ለቤት አዲስ ይሆናችሁ የደውል ምልክቱን በመጫን ቤተሰብ ቢሆኑ ነባር ቤተሰቦቼ አብራችሁ ስላላችሁ እጅግ በጣም አመሰግናለሁ። እንግዲህ የእነ ኪራ ማለት ነው ጽናት ጽናት ተከታታይ ድራማ በክፍል ስልሳ ሰባት እንግዲህ ያልጠበቅነው ነገር ተከስቷል። በዚህ መልኩ እንደዚህ ይሆናል፣ ደስታቸው በዚህ መልኩ ይቀይራል ብለን በፍጹም አላሰብንም ነበር። ዛሬ እንግዲህ ሰርግ ነበር ስንጠብቅ ነበር ነው። ያው ትናንትና እጅግ በጣም ሁሉም ደስ ብሏቸው ነበር፣ ተከታታዮች ተመልካቾች ማለት ነው። ዛሬ ግን እጅግ በጣም እነሱ ሲያዝኑም እኛም አብረን አዝነናል ማለት ነው። በነገራችን ላይ ትወና በጣም አንደኞች ናቸው። ለመናገር ያው አስተማሪ ድራማ ነው። ከስንት የሰው ልጅ ሕይወት እንደዚህ ነች ማለት ነው። እና እኛ ደስታ ለመፈጸም በተለያዩ ነገሮችን ስናስብ ያላሰብናቸው ነገሮች ነቦ እንደዚህ ይከሰታል። ሀዘን ቤት ውስጥ ሊገባ ይችላል፣ ያላሰባቸውት ደስታ ደግሞ እንዲሁ ቤት ውስጥ ሊገባ ይችላል ነው። እና እያንዳንዱ ያው የምንኖረው ህይወት ነው በነገራችን ላይ ማለት ነው፣ ትምህርት ነው እና እንዲሁም ደግሞ አንድ ነገር ደብቆ መቆየት ለዚያ ሰው ይጠቅመዋል ብለን ስናስብ ደግሞ በመጨረሻም ደግሞ እንደሚጎዳው ደግሞ ማሰብ መቻል አለብን ማለት ነው። አሁን ኪራ ይህን እናቱ ከእሱ ሰርግ እንድታልፍ የምትሆንበት አጋጣሚ ነበረ። ምክንያቱም አሁን ኪራ ባይናደድ እና እንደዚያ ባይናገር ከዚህ በፊት ሰምቶ በነበር ነገሮችን ከእነሱ የበለጠ ደግሞ ቀረብ የሚያደርግበት እና የእናቱን ፍላጎት የሚያሟላበት አጋጣሚ ሊኖር ይችላል የሚል ሀሳብ አለ ማለት ነው። እንግዲህ በእርግጥ እናትየዋ አግኝታለች። ምክንያቱም እንግዲህ ኪራ እናቱ እንደመጣች እንደሚያገባ እንዲሁም ደግሞ ሊያገባት ያሰበው ጽናት መሆኑን ሲነግራት እጅግ በጣም ደስ ብሏታል። እንዲሁም ፈጣሪዋን አመስግናለች፣ በርከክ ብላ እልል ብላ ማለት ነው ፈጣሪዋን አመስግናለች። እንዲሁም ሁለታቸውን ጉልበት ስመው ተመርቀዋል። እጅግ በጣም ደስ የሚል እንትን ነበረ ማለት ነው ምክንያቱም ጽናትንም ተቀብላታለች። ወዳ ፈቅዳ እንግዲህ የልጇ ሚስት እንድትሆን ፈቅዳለች ማለት ነው። ስለ ጽናት እንግዲህ በደንብም ስለምታክ እጅግ በጣም ከዚህ በፊትም ታመሰግናታለች ምክንያቱም

ያው አንድ ብርጭቆ ሳይሰበር ነው ቤቴን ራሱ የምጠብቅልኝ በማለት ከዚህ በፊት ስለ እሷ ስታወራ አይተናል ማለት ነው። የኪራ አባትና እናት እጅግ በጣም በደስተኞች ሆነዋል ማለት ነው። በሁለታቸው እንትን እጅግ በጣም ከሚገባ በላይ ደስተኞች ናቸው ማለት ነው። እና እውነት ለመናገር እንግዲህ አሁን ካለፈ በኋላ ቢሆን እጅግ በጣም ትንሽ ነገሮችን ያቀለዋል። እንግዲህ ደግሞ ያው ሰው ያለው ሳይሆን እሱ

ስለዚህ እንደዚያ ሆኗል ማለት ነው ውድ ቤተሰቦች በነገራችን ላይ ኪራ በጣም ነው የተጎደው ምክንያቱም አንደኛ ባለመስማቱ ሁለተኛ ደግሞ በአንደኝነት ደረጃ ያው እሱ ስለተናደደ በጣም እየጮኸ ስለነበር በዚያም ጩኸት ስለሆነ እናቱ በጣም እንትን ብላ ነበር ማለት ነው እንግዲህ ያው በሀኪም ቤት ነበረ መኖር የነበረባት ግን ደግሞ ከዚህ በኋላ መርፌ መጠቅጠቁ ያልሆነ ተስፋ መውሰዱ ለእኔ ምንም እንትን የለው የለውም ትርጉም የለውም። ሰውነቴን ይልቅ ጨረስኩት። ስለዚህ ከልጅ ሰርግ ላይ እንደፈለግኩኝ መሆን እችላለሁኝ በማለት እንግዲህ በድፍረት ልሞትም ልኖርም ብላ የልጇን ደስታ ለማየት ነው የመጣችው። እንግዲህ ሐኪም ቤቷን አቋርጣ ማለት ነው። እና በዚያን ሰዓት ደግሞ ለምን አልተነገረኝም? እኔንስ እንደ ልጅ ለምን አላያችሁኝም? እኔስ ትልቅ አይደለሁ ወይ? ይህን ያክል ከሰው ያነስኩ አድርጋችሁ ለምን ይሰማችኋል? የእናንተን ህመም እኔም ማልጋራበት ምንስ ምክንያት አለ? በማለት እንግዲህ ኪራ በጣም እየተናደደ እናቱንም አባቱንም እየጠየቀ ነበር ማለት ነው። አባቱ ደግሞ ሶስት ዓመት ሆኗታል፣ አሁን ላይ አልቻለችም። ስለዚህ የራስ ካንሰር አለባትኝ እና በህይወት የመኖራ ብዙ ምንትን የለም። ይሄን ያክል ታግላለች አሁን ላይ ግን ደክሟታል እና ያንተን ደስታና ማረግ ማየት ፈልጋለች፣ በማለት እንግዲህ ይነግረዋል። እና እሷ ታማ እንደዚህ ተጨንቃ እኔ ሰርግ ደግሽ እንድበላ ታደርጋላችሁ ወይ ምን ሆኗችሁ ነው? በማለት እንግዲህ እሱን በጣም እየጮህና እየተናደደ ነበር። እንዲሁም ጽናትን በቃ ኪራ በቃ በማለት እንግዲህ እንትን ስትለው እሷንም በጥፌ መቷታል። ያው በንዴት ውስጥ ስላለ ነው። እና እጅግ በጣም ነው የተጸጸተው። በእኔ ጩኸት በእኔ ንዴት ነው እናቴን ያጠኋት እናቴን የገደልኳት እኔ ነኝ በማለት እንግዲህ በጣም ተጸጽቶ አይተነዋል ማለት ነው እና ያው እንግዲህ ይሄ ኬራው ማለት ነው። በነገራችን ላይ በጣም ነው የሚችልበት ማለት ነው የው በቃ ሀዘኑ ምኑም እጅግ በጣም እውነት እስከሚሆን፣ ትናንትና ሰርጉ እውነት እስከሚሆን ማለት ነው። አጃቢው የለ ምን የለ ሰው ሁሉ ሲያንሸራስረው ሲያንሸራችረው እውነት እስከሚመስል ድረስ ደርሷል። አሁንም ደግሞ ትወናቸው በዚህ ልክ ሀዘል ውስጥ ሲገቡ ደግሞ በትክክል ሆነው ነው ያሳዩት። ማለት ነው እና እንደዚህ አጋጣሚዎች ህይወት እንትኖች ይከሰታሉ። እና አንድ የምነግራችሁ ነገር ተመልካቾች ተመልካቾች ማለት ነው ብዙ እንትን አይበላችሁ፣ ያው ፊልም ነው መሆን ያለበት ነው የሆነው። ስለዚህ በምታዩት ነገር የምትማሩበትን ነገር መውሰድ ያለባችሁን ነገር ትወስዳላችሁ። ከዚያ ውጭ በቃ ዘና በምትሉበት ዘና ትላላችሁ። በማያሳዝንም በቃ እንደዚሁ ጥርስ ነቅሶ ሲያዝኑም እንግዲህ በመጠኑ አዝኖ ማሳለፍን ነው ብዬ ነው ማስበው። ማለት ነው ብዙ ሰዎች እውነት ስራ ውስጥ ከሚመስላችሁ ድረስ በጣም እንትን ስለምትሉ ነው ይሄንን ነገር የተናገርኩት እንጂ፣ ያው ፊልም እንደመሆኑ መጠን እንደ ፊልም ለማየት ሞክሩ ለማለት ወዳለው እንግዲህ ከዚህ ስሜታቸው ወጥተው ደግሞ ደስ ብሏቸው ፍክት ብለው እንደሚመጡ የሁላችን ተስፋ ነው። እንግዲህ ያው የኪራ አባት ወደ ስራው ሊመለስ ነው። እንዲሁም ደግሞ ኪራን ደግሞ እንዲጽናና በጣም እጥረት እያደረጉ ነው ማለት ነው። ስለዚህ ከአባቱም ጋር ሰላም የሚሆንበት አጋጣሚ ይኖራል። እንዲሁም ደግሞ ካለበት ስሜት ወጥቶ ደግሞ ከንና ሆሜጋ ከነጽናት ጋር ከሁላቸው ጋር ደስ የሚል ጊዜ ደግሞ እንደሚያሳልፉ ተስፋ እናደርጋለን። ያው ጽናት ተከታታይ ድራማ እጅግ በጣም በርካታዎች የመዳብ ቅመሞች ናቸው የሚከታተሉት ማለት ነው። ምክንያቱም እንግዲህ ግንዷ ጽናት ስለሆነች ማለት ነው። እና አንዳንዶች የቤታችን በዚያው ስላለፈ እና ውዶች፣ በጣም ማመሰግነው በያላችሁበት ሰላማችሁ ይብዛልኝ።